ስልክሽ ምን እንዲደረግ ነው የምትፈልገው? ያ የኔን ፎቶ ምናምን እንዳይኖር? ስልኩን ለሰው ልትሰጪ ነው? ሁሉም ለማጥፋት ነው፣ እንደ አዲስ ስልክ ለማድረግ ማለት ነው። እሺ በቅድሚያ ዋይፋይ ኮኔክት አረጋላችሁ? እህ የቤታችሁ ዋይፋይ ኮኔክት አረጋላችሁ ልክ እንደዚህ ማለት ነው። ዋይፋያችሁን ኮኔክት ካረጋችሁ በኋላ ሴቲንግ ላይ ትገባላችሁ፣ ወደ ታች ትወርዳላችሁ። መጀመሪያ እዚህ አካውንት የሚለው ላይ መግባት አለባችሁ። ሴቲንግ ከገባችሁ በኋላ አካውንት ላይ ትገባላችሁ። አካውንት ላይ ከገባችሁ በኋላ ድጋሚ አካውንት የሚላለ እሱን ትመርጣላችሁ። ምንጊዜም ስልኩን ፎርማት ከማድረጋችሁ በፊት እዚህ ጋር ሳምሰንግ አካውንቱን ትነኩትና ይሄኛውን ሪሙቭ ማድረግ አለባችሁ። ሪሙቭ ስታደረጉ ስማችሁ ላይ ትነኩና ከታች እንደዚህ ይመጣላችኋል። ሪሙቭ ታረጉታላችሁ። ሪሙቭ አካውንት ሪሙቭ አካውንት ስታደረጉ ያው ግዴታ ዋይፋይ ኮኔክት መሆን መቻል አለበት። ሪሙቭ እስኪያደረግለን ጠብቀዋለን አንዳንዴ ሪሙቭ በምናደርግ ሰዓት ልክ እንደዚህ ፓስዋርዱን ይጠይቀናል እናንተ የስልካችሁን የምትጠቀሙት የነበረውን ፓስዋርድ ከሆነ ፓስዋርድ ፓተርን ከሆነ ፓተርን ታስገባላችሁ ማለት ነው አካውንቱን በዚህ መልክ ማስወጣታችን እርግጠኛ መሆን መቻል አለብን እዚህ ጋር እንደምትመለከቱት የሳምሰንግ አካውንት የለው ማለት ነው ከዛ ወደኋላ እንመለሳለን ከዚያ በኋላ ከተመለስም በኋላ እንወርዳለን ወደታች በቀላሉ ማለት ነው። እዚህ ጋር አባውት ፎን የሚላለን አባውት ፎን ላይ እንገባለን። አሁንም ስንወርድ እዚህ ጋር መጨረሻ ላይ ሪሴት የሚላለን ካያችኋት ማለት ነው። እቺ ሪሴት የምትለዋል እንነካታለን። እዚህ ጋር ፋክቶሪ ዳታ ሪሴት የሚላለን ፋክቶሪ ዳታ ሪሴትን ስንመርጥለት ስልካችን ላይ ያሉትን ሁሉንም ፋይል ሳያስቀር ዲሌት ያደርግልናል። ለሰው ስንሰጠው በነፃነት እንዲጠቀሙበት እናደርጋቸዋለን ማለት ነው። በዚህ መልክ ሲመጣልን ወደ ታች ወርደን ሪሴት እንላለን ማለት ነው። ሪሴት ስናደርገው ስልካችን ሊያስገባንለት ፓስወርድ ከሆነ ፓስወርድ፣ ፓተርን ከሆነ ፓተርኑን እናስገባለን ማለት ነው። ኔክስት እንለዋለን ከዛ ዲሌት ኦል እንለዋለን። ዲሌት ኦልን ካልን በኋላ ለተወሰነ ደቂቃዎች መጠበቅ መቻል አለበት። በትንሹ እስከ አምስት ደቂቃ ፎርማት አድርጎ እስኪመጣ እንጠብቀዋለን ማለት ነው። ሪሴት ካዘዝ ነው በኋላ ራሱ ስዊች ኦፍ አድርጎት ነበር፣ በራሱ እንዳዲስ ስዊች ኦን ይሆናል። እንጠብቀዋለን ማለት ነው እስኪከፍት ርማት እያደረገው ነው። ኢሬዚንግ ማለት ዳታዎቹን እያጠፋው ነው። ድጋሚ ሪስታርት ያደርግልናል። በሳምሰንግ እያለ ረጅም ሰዓት ስለሚቆይ እናንተም በትግስት ጠብቁት። በትንሹ አምስት ደቂቃ ሰባት ደቂቃ ይወስዳል ማለት ነው። ከዛ በራሱ ሰዓት ልክ እንደዚህ ይመጣልናል። እዚህ ጋ የምንመለከተውን ስታርት እናደርገዋለን። ከዛ እዚህ ጋ አግሪ ኦል የሚለውን ይህንን እንመርጥለታለን። ኔክስት እንለዋለን። ከዛ ስኪፕ እንለዋለን። ኔክስት እንላለን። አሁንም ስኪፕ እንለዋለን። አሁንም አንሸራተን እዚህ ጋር አክሴፕት እንለዋለን። እዚህ ጋር ፓስወርድ አስገቡ ነው። ስለዚህ ለሰው ምን ሰጠው ከሆነ ኖት ነው የሚለውን እንመርጣለን። አሁንም እዚህ ጋር ስኪፕ የሚለውን እንመርጥለታለን። እዚህ ጋር ኔክስት እንለዋለን። ስኪፕ እንለዋለን። አሁንም ስኪፕ እንለዋለን። ከዚ ፊኒሽ ጨረሰ ማለት ነው። ስልኩን አሁን ፎርማት አድርገናል። ምንም ፋይል የለውም። ለጓደኞቻችን ለዘመዶቻችን፣ ለቤተሰቦቻችን መስጠት እንችላለን ማለት ነው እና ስልክሽን አሁን ምንም ብር ሳታወጪ በዚህ መልክ ማስተካከል ትችላለች። አየሽው አይደል? ስለዚህ ለሌሎቻችሁም በዚህ መልክ ማስተካከል ትችላላችሁ። ጌታን በጣም መታችሁ፣ እንደዛ ማስተካከል ትችላላችሁ። በጣም ጥሩ ልጅ ነና እንደዛ መታችሁም ሲልክ ላይ ገብታችሁ ፎሎ ምን እንትን አያጋችሁ ቲክቶክ ላይ ፎሎ አርጉና፣ ተከታተሉ ይላል። እሺ እሺ፣ እናመሰግናለን። ችግር የለም እሺ። ሰላም ውድ ደንበኞቻችን፣ ዛሬ እህታችን የጠየቀችን ያው አይፎናችንን እንዴት ፎርማት እንደምናደርግ ነው። በቅድሚያ እዚህ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባም በኋላ ምንጊዜም ዋይፋችን ኮኔክት መሆን አለበት። ኮኔክት ከሆነ በኋላ ሁልጊዜ ማንኛውም ስልክ ሳምሰንግ፣ የሚሆን ሬድሚ፣ አይፎን፣ ማንኛውም ስልክ ፎርማት በምናደርግበት ሰዓት ባትሪያችን ከ50 በላይ መሆን አለበት ማለት ነው። ከ50 በላይ ወይም ፉል አድርገን ፎርማት ብናደርግ ለስልኩ ጤንነት አሪፍ ነው። ድንገት ባትሪ አልቆ ስታክ እንዳያደረግ ማለት ነው። ፎርማት ልናደርገው ስንል ዋይፋይ ኮኔክት እናደርጋለን። ዋይፋይ ኮኔክት ካደረግም በኋላ እዚህ ዩዘር ኔማችን ላይ እንገባለን። እዚህኛው ዩዘር ኔም ላይ ስንገባ እንደምትመለከቱት የኔ ስም አለ ኢሜል አድሬስ ማለት ነው። ይሄን ኢሜል አድሬስ ፓስዋርዱን ማወቅ ግዴታ ነው። ይሄን ፓስዋርድ ማታውቁት ከሆነ ፎርማት እንዳታረጉት ስልኩን። የዚህን ኢሜል ፓስዋርድ የምናውቀው ከሆነ ቀጥታ ወደታችን ውድና እዚ ጋር ሳይን አውት ሚላለ። ሳይን አውት ስንለው የኢሜሉን ፓስዋርድ እዚ ጋር አስገቡ ይለናል። የኢሜላችንን ፓስዋርድ እናስገባለን ማለት ነው። የኢሜላችንን ፓስዋርድ ካስገባን በኋላ ተርን ኦፍ እንለዋለን። የቅርብ ጊዜ ሞዴል አይፎኖች አይ ኦ ኤስ ሴቨንቲን በላይ የሆኑት ይሄኛውን ሳይናውት በምናደርግበት ሰዓት ለአንድ ሰዓት ይቀጥረናል። አንድ ሰዓት ያህል ቆይተን ድጋሚ ገብተን ፕሮፋይል ላይ ሳይን አውት ማድረግ መቻል አለብን። ሳይን አውት ካደረግን በኋላ መቀጠል እዚህ ጋር ጄኔራል የሚላለ ጄኔራል ውስጥ እንገባለን። ከዚ ወደ ታች እንወርድና እዚህ ጋር ትራንስፈር ኦር ሪሴት አይፎን የሚላለ እሱን እንነካለን። ኢሬዝ ኦል ኮንቴንት ኤንድ ሴቲንግ የሚለውን እዚህ ጋር ታች ላይ ያለውን እንመርጥለታለን ማለት ነው። ድጋሚ ኮንቲኒው እንለዋለን። ኮንቲኒው ካልነው በኋላ ፓስዋርዳችን ይጠይቀናል። ኢሬዝ እንለዋለን። ኢሬዝ ስንለው የስልካችንን ፓስዋርድ ይጠይቀናል። ፓስዋርድ ስናደርግበት በዚህ መልክ ይመጣል ማለት ነው። ነገራችን ላይ ይህ የምትመለከቱት አይፎን 15 ፕሮማክስ ይባላል። 256 ጂቢ ነው እንጂ ዞታ ላይ ያለ ያለ ስልክ ነው። የባትሪ ሄልዙም ደግሞ እንደምትመለከቱት 89 ፐርሰንት ነው ማለት ነው። ባትሪ ሄልዙ 89 ፐርሰንት ነው። ይህንን መግዛት የሚፈልግ በስልክ ቁጥር በ0589485488 ላይ ይደውሉልን ካልሆነ፣ ፕሮፋይል ስር ስትገቡ ሊንክ ታገኛላችሁ። ቀጥታ ዋትሳፕ ላይ መጠየቅ ትችላላችሁ ማለት ነው። ፎርማት ካደረግነው በኋላ በዚህ መልክ ይመጣልናል። ራሱ ይከፍታል ማለት ነው። እዚህ ጋር ስላይድ እናደርገዋለን። ቋንቋ ምረጡ ይለናል። እንግሊዝኛ እንመርጣለን። እናንተም ደስ ያላችሁን ቋንቋ ትመርጣላችሁ። ከዛ የምትኖሩበትን አገር ምረጡ ይላል። እኔ የምኖረው ዩናይትድ አረብ ኢሜሬት ስለሆነ ዩናይትድ አረብ ኢሜሬትስ የሚለውን መርጥለታለሁ ከዛ ዚ ጋ ስክሪን ሳይዙን ምረጡለት ይላል ኖርማል ዲፎልቱን መረጃ ኮንቲኒ ይሏለሁ ማለት ነው። አሁንም ሲትፕ ዊዛውት አናዘር ዲቫይስ የሚለውን መርጥለት አለው። ከዛ ዚ ጋም ከስተም ሴቲንግ የሚለውን ነካና ቋንቋ የምትፈልጉት እንዲገባ ኪቦርድ ላይ ትመርጣላችሁ። አረብኛ የምትፈልጉ ከሆነ አረብኛ ካልፈለጋችሁ ታስወግዱትና ኮንቲኒ ትላላችሁ። ከዛ ዋይፋይ ማገናኘት ግድ ነው ማለት ነው። ዋይፋያችሁን ታስገባላችሁ። ዋይፋያችን ካስገባን በኋላ ጆይን እንላለን። እንደዚህ ብሎ የተወሰነ ደቂቃ መጠበቅ መቻል አለባቸው። ከዛዚህ ጋር ኮንቲኒ እንለዋለን። አሁንም ሴታፕ ፎር ማይሰልፍ የሚለውን እንመርጥለታለን። ፌስ አይዲውም በኋላ ሴቲንግ ላይ እናንተ ማስገባት ትችላላችሁ። ስክሪን ሎኩን ሴታፕ ሌተር እንለዋለን። ፓስዋርዱንም በኋላ እናንተ ሴቲንግ ላይ ማስገባት ትችላላችሁ። ወልኩም ከዛ ዚህ ጋር ዱኖት ዩዝ እንለዋለን ማለት ነው። አሁን ዚህ ጋር ዱኖት ዩዝ እንመርጥለታለን። ከዛ እዚህ ጋር ከሌላ ስልክ ትራንስፈር ማለት የምትፈልጉ ከሆነ እነዚህን ኦፕሽኖች መጠቀም ትችላላችሁ። ካልፈለጋችሁ ደግሞ ዱኖት ትራንስፈር ኤኒቲንግ የሚለውን እዚህ ጋር መጨረሻ ላይ ያለው እንደ አዲስ ለመጠቀም ይህንን እንመርጥለታለን ማለት ነው። እዚህ ጋር ከደረሰ በኋላ አፕል አይዲ ካላችሁ አፕል አይዲያችሁን ታስገባላችሁ። ከሌላችሁ ደግሞ ፎርጌት የሚለውን ይህንን መርጡትለታላችሁ ማለት ነው። ከዛ እዚህ ጋር ሲታፕሌተር ኢንሴቲንግ የሚላለን ሲታፕሌተር ኢንሴቲንግ እንመርጥለታለን። ከዛ ዱኖት ዩዝ እንለዋለን። ከላይ አግሪሚ ይመጣል አግሪ እንመርጥለታለን። ከዛ ኮንቲኒዩ፣ አሁንም ኮንቲኒዩ። ከዛ ሎኬሽናችሁ ኦን እንዲሆን ኦን ተርን ኦን ትምታላችሁ። ካልፈለጋችሁ ሲት አፕ ሌተር ብላችሁ ኦኬ ብላችሁ ማሳለፍ ትችላላችሁ ማለት ነው። እዚ ጋም ሲት አፕ ሴሉላር ሲመጣ ሲት አፕ ሌተር ላይ ተር ኢን ሴቲንግ እንመርጥለታለን። ኮንቲኒዩ ከዛ ሼር ዊዝ አፕል እንለዋለን። አሁንም ሼር ዊዝ አፕል እንለዋለን። ኮንቲኒዩ እንለዋለን። አሁንም ኮንቲኒዩ ይሄኛው እየጠየቀን ያለው አሁን አዲስ የሚመጡ አይፎኖች ላይ ፊፍቲን ኦር ሲክስቲን ላይ እነዚህ ከጎን በተናቸው የአክሽን በተን ይባላሉ። ይሄኛው ማለት ነው፣ እንደምትመለከቱት እሱን ሲታፕ ለማድረግ ነው። ዝም ብለን ኮንቲኒዩ ብለን እናሳልፈዋለን። ሲሪንም ከፈለግን አክቲቭ እናደርገዋለን፣ ካልፈለግንም ደግሞ ሲታፕ ሌተር ብለን እናሳልፍና ኮንቲኒዩ እንለዋለን። በዚህ መልክ ፎርማት አድርገን መጠቀም እንችላለን። በዚሁ አጋጣሚ ደግሞ ይህን ይጀላቸው የመጣሁት iPhone 15 Pro Max ይባላል። 256 ሺቢ ነው። ቆንጆ ይዞታ ላይ ያለ ስልክና የባትሪ ሄልዙም ደግሞ እንደምትመለከቱት 89% ነው ማለት ነው። ባትሪ ሄልዙ 89% ነው። ይህንን መዛት የሚፈልግ በስልክ ቁጥር በ0589485488 ላይ ይደውሉልን። ካልሆነ ፕሮፋይል ስር ስትገቡ ሊንክ ታገኛላችሁ። ቀጥታ WhatsApp ላይ መጠየቅ ትችላላችሁ ማለት ነው። ስለተከታተላችሁኝ ከልባ ውድና የተከበራቸው የአገር ልጆች፣ የወላችሁ አጀማመሩን አሳይን ባላችሁ መሰረት አጀማመሩን ላሳያችሁ ነው። ሲጀመር ምን ጊዜም አሁን ኮፍያ ነው የምሰራው። ሲጀመር ከዚች ጋር ነው የሚጀመረው። ከዚች ጋር ነው የሚጀመረው። ምን ጊዜም ሲጀመር ከዚች ከነጫ ነው የሚጀመረው። ከዛ አንደኛው ላይ ያስገባለሁ፣ አንደኛው ላይ አላስገባም። እዚህ ጋር አንደኛው ላይ ያስገባለሁ፣ አንደኛው ላይ አላስገባም። አንደኛው ላይ ያስገባለሁ፣ አንደኛው ላይ አላስገባም። እንዲህ ነው አንደኛው ላይ እንዲህ ያስገባለሁ፣ አንደኛው ላይ አላስገባም። አንዱ ጥርስ ላይ አስገብቼ አንዱን ጥርስ አልፈዋለሁ። በእጄ ነው የማሽከረክረው። አንዱን ጥርስ አስገብቼ አንዱን ጥርስ አላስገባ ማሽከረክረው ደግሞ ይሄንን በእጄ ነው፣ ይታያችሁ ከሆነ ይሄ በእጄ ነው ማሽከረክረውና አንዱ ጥርስ ላይ እንደዚህ ያስገባለሁ። ኮፍያ ነው የምሰራው። ሹራብም አወጣጡንና አገባቡን አላችሁ። አሁን ግን አገባቡን ላሳያችሁና አወጣጡን ደግሞ በሚቀጥለው ቪዲዮ አሳያችኋለሁ። ምክንያቱም ቪዲዮ እንዳይረዝም ይሄንን ለመስራት የሚፈጀው አስር ደቂቃ ነው። አስር ደቂቃ ነው የሚፈጀው። እዩት እንግዲህ ልክ የጀመርኩበት ጋ ስደርስ የጀመርኩበት ጋ ስደርስ እንደዚህ ያስገባና እዚች ጋር ቆልፋታለሁ። ከዛ እዚች ጋር አስገባትና እንደዚህ ጀምራለሁ። እንዲያሁን በዚህ ማሽከርከር ጀምራለሁ ማለት ነው። ያያችሁ፣ በዚህ ማሽከርከር ጀምራለሁ። እያያችሁት እየጨመረ ሲሄድ ታያላችሁ። ቪዲዮ እንዳይረዝምባችሁ በማለት ነው እንጂ አወጣጡንም አሳያችሁ ነበር። የኮፍያ ወይም ደግሞ አወጣጡ ይሄንን ትንሽ አቋርጠውና በዛም እስኪ ትንሽ አቋርጠውና ቪዲዮ የስንት ደቂቃ ያሁን? የሁለት ደቂቃ ቪዲዮ ነው ይሄ በአስር ደቂቃ ስለሚያልክ እንደዚህ እየጨመረ ይሄዳል። ከዛ ልክ ሲያልቅ ደግሞ አሁን አገባቡን አሳይቼያቸዋለሁ። እንደምታዩት እንደዚህ ነው ማሽከረክ ነ እንደዚህ ነው የማስተራከረው። ትልቅ ሲሆን ድረስ ስለዚህ ልክ የለም። ቪዲዮ ላቋርጠውና አሁን ፑሽ ላድርገውና ቪዲዮ እንደምታዩት እየጨመረ ማለት፣ አሁን ቪዲዮ ፑሽ ላድርገውና በኋላ ደግሞ ሳወጣ ላሳያችሁ ማለት ነው። ቪዲዮ ከሚረዝምባቸው አያችሁ፣ ይሄ እንደዚህ እንዳደገ ነው የሚሄደው። ኮፍያ ነው። ይሄኛው እንደምታዩት ይኸውና እንዳይረዝምባችሁ ይሄንን እንደዚህ እንዳይረዝምባችሁ ቪዲዮ አጀማመሩን በዚህ ቪዲዮ አሳይቻችኋለሁ አይደል። ቀጥዬ ደግሞ በሚቀጥለው ቪዲዮ ደግሞ ሲወጣ እንዴት እንደሆነ መጨረሻውን አሳያችኋለሁ። ቪዲዮ እንዳይረዝም ነው። እሺ፣ እና አጀማመሩ ላላችሁኝ ቪዲዮ እንዳይረዝም ነው። ልክ ይሄኛውን ቪዲዮ እንዳያችሁት በሚቀጥለው ቪዲዮ ደግሞ አስር ደቂቃ ስለሆነ የሚፈጀው ይሄንን አንድ ኮፍያ ለመስራት አስር ደቂቃ ስለሆነ የሚፈጀው እንትን አደርግላችኋለሁ። በሚቀጥለው ቪዲዮ አወጣጡን፣ አሁን ይሄን አጀማመሩን ታያችሁ። ይሄን ያህል ሄዷል፣ እንደምታዩ ይሄን ያህል ሄዷል። በኋላ ደግሞ በሚቀጥለው ቪዲዮ ከዚህ ቀጥሎ በምለቀው ቪዲዮ ደግሞ አወጣጡን ማሳያችሁ። የኮፍያውን አጨራረስ ነው ማሳያ። ቀጥሎ ደግሞ የሹራቡንም እንደዛ እያለ እንቀጥላለን። ለማንኛውም ቤቱ ፎሎ አድርጉ። በተመቸኝ አጋጣሚ ደግሞ ላይ በመገባበት ሰዓት በትክክል አገባቡ እያያችሁ እናንተ ፊት ለፊት እያያችሁ አገባቡ እንዴት እንደሆነ እና እንዴት እንደሚወጣ አሳያችኋለሁ ማለት ነው።